አሰላሙ አሌይኩም ረህመቱላህ ወበረካቱ ውድና የተከበራችሁ ይነት ቤቶች እንዴት ናችሁ? ሰላም ናችሁ ወይ? ቤተሰቧ ማነዋ? ከኔጋ ሁሉ ሰላም ሁሉ መልካም ነው። እንዲሁም ክርስቲያን ጎኖች ሰላም ሰላም ብያለሁ። ያለ ሰላም እና ጽናት በየሁላችንም ላይ የሆነ ላለውዶች ይህ እንዴት ናችሁ? ደህና ናችሁ ወይ? ከኔጋ ሁለከምለከሽ ለሱባኖት አለመስጋና የትረሰው እሱም ሞልቶታል ተፈቷል። እንደኛ እንደ ሰዎች አይደለም እና ለእሱ ምስጋና አቅርቡ ወላ ሂ እውነቴ ነው። የሰው ልጅ ጤነኛ ሆኖ መንቀሳቀስ ከቻለ የሌት ኩርሱ ማንጣ ከቻለ ታዲያ ከዚህ በላይ ምን አለ? ወላ ሂ እውነቴ ነው። ከዚህ በላይ ሀብት የለም ምንጭጥ። አልሐምዱሊላህ ወለከል ሐምድ። ምክንያቱም በቀን ሶስት ጊዜ ኩላሊታቸውን የሚያሳጠፉ ሰዎች አሉ። ተብራሻቸው ላይ ተነስተው ምንም ማድረግ የማይችሉ ሰዎች አሉ። ወላ ሂ እውነቴ ነው። ሀቢቢ እኛ አራት እግር አለን አራት እግር ስላቸው ሁለት እጅ ሁለት እግር ማለት ነው። አይና አለን፣ ጆሮ አለን። ይሄ የጎደለው ብዙ ሰው አለ። አልሐምዱሊላህ ወለከ አልሐምዱሊላህ ከሽኮላ አላህ ሱብሓነሁ ወተዓላ ምስጋና የሚደረሰው እዝላ ደረሰን ጌታ አላህን ማመስገን ቅድሚያ ልበና ወዳጆቼ። እንግዲህ ስንጠብቀው የነበረው ጀርባውን ብቻ የሚያሳየን እንግዲህ ማስተራብነት እና እቀዋለን በፎቶ ሌሎችንም ሌሎችንም ሌሎችንም እናውቃቸዋለን። በቪዲዮ ይወጣሉ፣ ፊታቸውን እንመለከታለን። እስከዛሬ ግን የማናቀው ብዙ ወንድሞች አሉ ማለት ነው። በሜዳ ላይ ገጽታቸው የማይታወቅ እርግጥ በካሜራ በስተጀርባ ገጽታቸው ይታወቃል። ግን ለእኛ ደግሞ አዲሳችን ናቸው እላቸዋለኝ እና እንግዲህ ባላደራው ከች ብሏል። በፒኤስ እንግዲህ ዋው ማሰላት ተባረከለ እናንተ ቆንጆ ቆንጆ ነው አይገልጠውም። እና ከች ብሏል እላቸዋለሁኝ። ያው እንግዲህ እስከዛሬ ማክስ አድርጎ ነበር የሚንቀሳቀሰው ፊቱን ሸፍኖ ማለት ነው። እና ይፋ ወቷል ማለት ነው። ሰሞኑን አሰላ ቆንጅዬ ልጅ አለው። ምርጥ ያት አለሁ ማለት ነው። ረጅም እድሜ እስከ ልጅ እስከ ቤተሰቦቹ ብያለሁ ማለት ነው። ወንድማችን ባላደራው እና ደግሞ የመዳም ቀመሞችን ዋና ዋና ዋና የእርዳታ ተጽዕኖ ያደርጉት የአረብ ሀገር ሴቶች ናቸው። ስለዚህ በዛ አጋጣሚ የአረብ ሀገር ሴቶችን በጣም አመሰግናለሁ። ምክንያቱም ከደሞዛቸው ተን ያነሰችሁና ትንሽ ሆና ደሞ ወዛቸው እነሱ ግን ለመ ሰደቃ ለመስጠት እና ለመዘወት አል ሰነፉም። ስለዚህ ክብር ምስጋናዬን አቀርባለሁ፣ የመዳም ቅመሞች በዛው አጋጣሚ እንኳን ደስ አላችሁ። እንግዲህ በአደራው በኩል ያው ከመስግናችኋል። እኔ ደግሞ የመዳም ቅመም ያው ለመዳም ቅመሞች የማልሆነው ነገር የለኝም ከዛ ከመልእክቴን አስተላልፍያለሁ ወደ እናንተ አድርሻለሁ፣ ማለት ነው። እንደ ደረሳችሁ ተስፋ አድርጋለሁኝ እና ማሳላት ተባረካላ። ባላደራው ስሙ ብቻ አይደለም ያኔ ስራችሁ የራሱ ስም አለው። እርግጥ ይሁንና ገጽታው ማንነቱ የሆነ አለ አይደለ፣ የሰው ልጅ ስታዩው ራሱ ክፉና ደግነቱን ታውቀዋለህ። አንዳንድ ሰዎች ብትጽፋቸው ራሱ አታነባቸውም። አንዳንድ ሰዎች ደግሞ እንዲሁ በእይታ ታነባቸዋለን ማለት ነው። እኔ በበኩሌ በእይታ ራሱ ሳይ የሆነ በቃ ደስ የሚል ጸባይ ያለው ደስ የሚል ገጸ ባህሪ ያለው በቃ በእኔ በኩል ምርጥ ኢትዮጵያዊ ነው። እውነትን ባለ አደራው ማለት ነው። አደራውን በደንብ አድርጎ ተወጥቷል። እርግጥ በእሱ አካውንቶች ብዙ ሰዎች እየተጠቀሙ ብር የወሰዱ እህቶቻቸውን ወንድሞቻቸውን ለእርዳታ የተሰበሰበውን የበሉ ሊኖሩ ይችላሉ። እነዛን ሰዎች ይታቂ ለአላህን መፍራት ግድ ይልበላል ነበር። ነገር ግን ያው እንታደርጉታላቸው የሆዳም ዘበን ስለሆነ እኛ የተሰበስብነ ሁላ ሆዳሞችንና አንዳንዴ ራሳችንን ስሜት እንጂ የሰዎችን ችግር አንረዳም ማለት ነው። እውነቴ ነው። ሀቂቃ ማለት ነው። ወዶች ይ አልሐምዱሊላሂ ወለከልሐምድ ወለከሽኩር ላለ ስብሃን ታላ ምስጋና የደረሰው ጤነኛ ከሆናችሁ በቃ ምንም ታልጎደላችሁ፣ የሰው ገንዘብ ላለመብላት ብንቆጠም የተሻለ ነው ብዬ አስባለሁ። ምክንያቱም አይታችሁ ከሆነ ሰሞኑን ቀርቦ ነበረ የሆነ ጋዜጠኛ ዘንድ ማለት ነው አንድ ትልቅ ሰውዬ እና በእሱ ስም ገንዘብ ስለገባ ተብሎ ለእሱ አይደለም የገባለት፣ ግን ሌላ ሰው አጭበርብሮ ነው። ስለዚህ በዚህ የተነሳ እኔ ሀናስተ እንግዲህ መርዳትን አቆማለሁ ብሎ ነበር ማለት ነው። ያ ነገሮች ስላሉ በብዙ አሁን ለምሳሌ በማስተር አብነት አሁን ብዙ ብዙ ልጆች ያኔ በእሱ አካውንት ፌክ አካውንት በጣም ይከፍታሉ። ቲክቶክ አሁን እኔ እሱ ነው ብዬ ስንት ጊዜ ያረጊዋለሁ እራሱ ማለት ነው። ፎሎ እና ይሄ ዘበን በጣም ይገርመኛል ማለት ነው። ብዙ ነገሮች ይሰራበታል እና ብዙ ፌክ አካውንቶች ይወጣሉ በነሱ ስም ብለው የሚነግደዋሉ። እሱማ እኮ አብይ ዶክተር አብይን እኮ ሞተ ብሎ ያሉ ሰዎች ናቸው። እኔ ግን እኔ የሰው ልጅ ክፋታችን ግን በጣም ግርም ነው የሚያደርገኝ። የዚህን ያክል ክፋትን መከፋት የለብንም ሀቂቃ ማለት ነው። ያን ሰውዬ ልጠላው ይችላለሁ፣ ነገር ግን እንደዚህ አይነት ሞት ትድረስ እመኝለታለሁ ብዬ እንኳን አላስብም። በምድር ላይ ስትኖር ብዙ ጥላቶችን ልታፈራ ትችላለህ። ብዙ የምሬ ነው ግን ይሁንና፣ ከጥላቶች ይልቅ ወዳጆችን እያሰብክ አልሐምዱሊላህ ወለከል ሐምዱ ለከ ሽኩር ብለህ መኖር ግዴታ አለብን ማለት ነው። ወደች ሰው ከፋብኝ ቢብለንኛ አይከፋም በህር ነው ቁጥር ሌላ ሙሲባ ነው የሚፈጠረው ነገር ግን ያን ነገር ላለ ስብሃነ ወተላ አላህ ወያን ተጠቅምኒ ያን አንተ ተበቀልልኝ ብለህ ላለ ስብሃነ ወተላ ከሰጠህ ሁሉን ነገር አላህ አያሳፍርም ማለት ነው። የምሬ ነው። ሰዎች በጉልበት ይጠቀሙ ይችላሉ ነገር ግን እነሱ አይጎዱህም። ለጊዜው ለጊዜው ሊያሳድዱ ለጊዜው ብዙ ነገሮችን ሊያደርጉ ይችላሉ፣ ግን እስከ መጨረሻ አይጎዷችሁም ማለት ነው። እና ባለደራው እንግዲህ እንዳያችሁት በቃ የሜዳን ቅማዎችን ሲያመሰግን ነበረ። እንግዲህ ያው ግልጽ ይፋ ወጥቶ አይተነዋል። ጀማሎንም ገንሰ ባህሪውንም አይተነዋል። እንግዲህ እንኳን ደስ ያላቸው እላቸዋለሁ። እንግዲህ የቲክቶክ እንትል ቪዲዮ እያየ ቲክቶክ ላይ ማለት ነው፣ ኮሜንት ላይ ድንገረ ብዬ ነው ካንተ አርግዣለሁ። አረ እንዲህ ወዳልተ ሰዎች ግዳን እንደምነካቸው የምሬ ከሆኑ እንዴ፣ ካንተ አርግዣለሁ ስብሓላላ አለኩልሃል ይህንን ይመስላላቸዋል። ወዶች ዬ አላህ ስብሃነ ወተአላ ይጠብቀው ይጠብቀን። እንግዲህ ይፋ መሆኑ ደስ ብሎናል ማለት ነው ስላየ ነው ደስ ብሎናል ሐቂቃ ማለት ነው። እንግዲህ ያው አፈቅርኩም የሚል እንግዲህ ሀሳባችሁን ያው ልክ እንዲህ ልዩዋ በንፋስ ከአንተ ነው ያረገዝኩት እንዳለችው፣ እናንተም እንዳትሉ ማለት ነው። አድናቆታችሁም በኮሜንት ግለጹ እንጂ እኔ እኮ ግር ምን የሚለው የሚለይ ማለት ነው። የአንዳንድ ጽሑፍ ሳይ የአንዳንድ ነገሮችን ሳይ ማለት ነው። ደግነቱ አማርኛ ላነብ ምላለው ማለት ነው። ግራኮ ሲገባኝ ነው ምመልሰው ሳጣ አለ ኩላ ሀኒን የምመስላለሁ፣ ደችዬ እንኳን ደስ ያላችሁ በዙ አጋጣሚ ባላደራው እንወዳለን፣ ና ከብረሃለን። ቀጥልበት፣ በጓድራት አድራት ግትን ቀጥልበት፣ ወንድምቶችህን፣ አባትን፣ የደከሙትን የታመሙትን መርዳት ቀጥልበት፣ ነው የምልህ ወንድማችን። ነገሩ አታየኝም ያው ግን በአላ ስፋነታላ ዘንድ እንደሚደርስ ተስፋ አደርጋለሁኝ። እንሳላ አላህ ስብሐነ ወተዓላ ሀገራችንን ሰላም ያደርግልን፣ ሰላማችንን የሚመልስልን አላህ ደና ያድርገን ሁላችንን በእያለንበት አላህ ይጠብቃን። ላይክ ሼር ሰብስክራይብ ያረጋችሁ አበረታቱ። ይሰማታችኋል።